ጋብዘው ወንድማችን አገልጋይ ነው። አገልጋይ ስላችሁ ቀንም ያገለግላል ማታም ያገለግላል። ቅዳሜ እሁድም ይሮጣል ከሰኞ እስከ አርብም ይሮጣል። ይሄ ህብረት ይሄ ህብረት እንዲህ አይነት ዝግጅትን እንዲያዘጋጅ ከሁለት ዓመት በፊት ጀምሮ ይሄንን የጁብሊ ዝግጅት በተለያየ መልኩ ለተለያየ የአመራሮች ቤተ ክርስቲያን መሪዎች ለምዕመናን በተለያየ መልኩ ሲያቀርብ ነበረ። ከዚያም በኋላ ጥሩ ቲም ደግሞ ቢውልድ አድርገን ከጌታ ጋር እንዲህ አይነት ዝግጅትን እንድናዘጋጅ እግዚአብሔር በእሱ በኩል ብዙ ተጠቅሟል። ይሄ ወንድማችን የዚህ የጊዜው የኢትዮጵያ የወንጌላውያን ቤተ ክርስቲያናት ህብረት በአሜሪካ ያለው ህብረት ጀነራል ሴክሬታሪ ወይም ዳይሬክተራችን ነው። እሱ ወንድማችን የጉባኤ ስላሴ ቤተክርስቲያን ፓስተር ነው። ወንድማችን ሰለሞን ጥላሁን እባካችሁ ተቀበሉ። ስዕለት ነበረብኝና አደርሰው ዘንድ ይገባኛል። ፈለጋችን ተከታይ እንዲያድገኝ ምንናድርግ በእድሜም በታሪክም የቆያችሁ በአገልግሎት እርከን በኃላፊነት ከፍ ያላችሁ በመንግስቱ ሥራ ለአንድ ንጉስ የተገዛችሁ ከሁሉም ማዕረግ በሚበልጥ በጌታ በኢየሱስ ክርስቶስ በእምነትና በጸጋ በሚገኘው ድነት ቅድ ሱሳን ተብላችሁ የተጠራችሁ ሁላችሁ በዚህ የታደማችሁ በኋላም ይህ ዜና የሚደርሳችሁ እነሆ እንኳን ደስ ያላችሁ፣ ይኸው ኢዮቤልዩዋችሁ። ከኮቪድ በኋላ የነበሩ ዓመታት ሁሉም በየፊናው የህልውና ትግል እንጂ ግዙፍ ሀሳብ የማሰቢያ ዓመታት አልነበሩ። በዚህ ወቅት ነበር በኦክቶበር 2021 ሶስት ዓመት አሻግሮ 2024ን ያማተረ ክብረ ኢዮቤልዩ የመጀመሪያ ርዕይ ውይይት የተካሄደው። የሀሳቡን ግዝፈት በእጃችንም ካለው መደበኛ ሥራና ከድርጅትም አቅም አናሳነት አንጻር ፈጣን መልስ አልቻለም ነበር። ባጭሩ አንገዳግዶን ነበር። በሀያ ሀያ ሁለት አርባ ስምንተኛ ዓመት ኮንፍራንስ ዝግጅት በየአካባቢው ያሉትን የምናውቃቸው የሆናቸውን ብትንትኖሾች ወደ ግጥምጥሞሽ ለማምጣት ትኩረታችን ነገረ ቤተ ክርስቲያን ላይ ነበረ ርዕሳችንም ክብርት ቤተ ክርስቲያን ተሰኘ። ይሁን እንጂ የሀያ ሀያ ሶስት የጁቢሊ ቅድመ ዝግጅት ቁርጥ ዓመት መሆኑ ቢያንስ ለስልሳ የቤተ ክርስቲያን መጋቢዎችና መሪዎች በዚያው የመጀመሪያው ነጋሪት በኦሃዮ ኮሎምበስ በለሆሳስ ተጎሰመ። በ2023 የ49ኛ ዓመት ከበራ በፖርትላንድ አማኑኤል ወንጌላዊት ቤተ ክርስቲያን ታላቁ ኢዮቤልዩ ባለ ዘጠኝ አንቀጽ አዋጅና ሙሉ መጽሐፍ ቅዱሳዊ ትምህርተ መለኮታዊና ታሪካዊ ዘገባ የቀረበበት የከበራ ቁርጥ ውሳኔ ዓመት ነበረ። በየዞኑ ያሉ አባል ቤተክርስቲያኖችን ጉልበቱ የቤቱ በሚል ርዕስ ቃሉ፣ መስቀሉ፣ ኃይሉ ላይ ያተኮሩ አጎልባች ትምህርትና ስብከቶች ነበሩ። ይሁን እንጂ የኢዮቤልዩን ባለ ዘጠኝ አንቀጽ አዋጅ ዓመቱን ሙሉ በየአካባቢው ማህይወት ሕያው እንዲሆኑ ማድረግ ከኃይላት ሁሉ ጋር የገጠምነው ትግል ጠያቂ ነበር። የድል ደስታው ተስፋና የጥሪት እጥረት ስቃዩ በእግዚአብሔር ያልተቋረጠ መግቦትና በቅዱሳን አስደናቂ ጸሎትና ትብብር ታልፎ ይህ ታላቅ ኢዮቤልዩ በክፉ ሀሳብም ሆነ በክፉ ኃይል ተገፍቶ የማይወድቅ የእግዚአብሔር ሀሳብ በመሆኑ ለእያንዳንዱ ጥቅም፣ ለጋራ በረከት፣ ለእግዚአብሔር ክብር ኢዮቤልዩን ልናከብር ይኸው በአንድነት ተሰበሰብን። ከእንግዲህ ከዚህ በላይ እንጂ፣ እደግመዋለሁ፣ ከእንግዲህ ከዚህ በላይ እንጂ ከዚህ በታች ላንኖር ቃል ገብተን የምንለያይበት ጊዜ ሊሆን ይገባል። ስለዚህ ፍለጋችንን ተከታይ እንዲያገኝ፣ ፍለጋችንን ተከታይ እንዲያገኝ ሦስት የጊዜ እርከን መቃኘት ግድ ነው። አንደኛ፣ መነሻውን ያከበረ መድረሻውን አሳመረ። ይህ ኢዮቤልዩ የህብረታችን የመጀመሪያውን ዘር የዘሩትን ታማኞች የምናከብርበት ጊዜ ነው። አሁንም እየቀጠለ ነው። ትናንትም ይህን ስናደርገው አምሽተናል። በባዕድ አገር የሽግግር ወቅት ከራሳቸው ምቾት ይልቅ የእግዚአብሔርን መንግሥት ጉዳይ አስቀድመው ከዓመታዊ ስብሰባ ወደ አካባቢያዊ ቤተ ክርስቲያን ተከላ በማሸጋገር ዝርወታዊ ኢትዮጵያውያንን በወንጌል በመድረስና ነባር አማኞችን በማነጽ ቤተ ክርስቲያንን ተልዕኮዋን ማስቀጠላቸው የሚታወስበት ወቅት ነው። ሁለተኛ፣ አሁን ያለው መሠረት ለወደፊቱ ስምረት ዋስትና ነው። ይህ አሁን ያለው ትውልድ የወንጌልን ሥራ አደራ የመውሰዱ አንዱ ምልክት ይህንን ታላቅ ክብረ በዓል ዓመቱን ሙሉ በአስራ አራት ስፍራዎችና ከዚያም በላይ ጉዞ ወደ ኢዮቤልዩ በሚል አሁን ደግሞ ታላቁን የወርቅ ኢዮቤልዩ ለማክበር መወሰኑ ነው። ይህም ያለፈውን ተግባር እንደ ዘበት ያላየ ትውልድ መሆኑን አስመስክሯል። ስለዚህ ያለፈውን እያከበርን የአሁኑንና የወደፊቱን ለተልዕኮ ዝግጅት እንቆፈጥንበታለን። ምክንያቱም ሥራችን ገና አላለቀምና፣ ስራችን ከቶ አያልቅምና ሶስተኛና የመጨረሻ ለነገ ግንባታ መሠረቱ እዚህ ሆኖ መጪውን መሥራቱ መጪውን ስናስብ ተጨባጭ የሆነ ተልእኮ ተረካቢ የትውልድ ተስፋ ይታየናል። አዲሱን ትውልድ ስናስብ የነገዋ ቤተ ክርስቲያን ብቻ ሳትሆን፣ በብዙ የፈጠራ ችሎታ ጽኑነትና አይተኬነት የታጀበ በዘመኑ ውስብስብ የእምነት ፈተናዎች ማዕበል ሽቅብ እየቀዘፈ የሚሻገር የትውልድ ተስፋ ይታየናል። ኢዮቤልዩን ካለፈና ከአሁኑ ጋር አዳምሮ የመጪው መረከቢያ የሚያደርገው ይኸው እይታችን ነው። ይህንን ትውልድ የሚመሩትን የህብረታችን ትራኬ ውስጥ ድምፃቸው እንዲሰማ ብቻ ሳይሆን የውሳኔ ሰጪ አካልም እንዲሆኑ ወደ መዋቅሩ ማምጣት አስቸኳይ ውሳኔ መሆን አለበት። ስለዚህ የአምሳ ዓመቱ ሩጫ በዮቤልዩ ከበራ ሲቃኝ የትውልዶች የየብቻ ሩጫ ሳይሆን ቅጥልጥል ያለበት የቅብብሎሽ ሩጫ ነው። ይህ ባህሪው ሲቋረጥ ተልእኮ ይደናቀፋል። ይህ ባህሪው ሲበረታ ተልእኮ ይበረታል። ያለፈውን በጥልቅ እያመሰገንን፣ የአሁኑን ተሳትፎ እያደነቅን፣ የወደፊቱን በሚያስተማምን ተስፋ እየጠበቅን ኢዮቤልዩን እናክብር። አመሰግናል በኖርዝ አሜሪካን የምትገኙ ወንጌላውያን አብያተ ክርስቲያናት እንደምታስታውሱት 50ኛ ዓመት በዓላችንን በ2024 ጁላይ በዲሲ በኮንቬንሽን ሴንተር እንዴት ባለ አስደናቂ ሁኔታ እንዳከበርን ታስታውሳላችሁ። አሁን ደግሞ 51ኛውን በዴንቨር ኮሎራዶ ለማድረግ በዝግጅት ላይ እንገኛለን። ሁላችሁም ከጁላይ 15 እስከ 19 ዴንቨር ኮሎራዶ 51ኛውን ፎም ሴሌብሬሽን ሚሽን በሚል ርዕስ እናካሄዳለን። በጁላይ 15ና 16 የፓስተሮች ኮንፈረንስ እናደርጋለን። ጁላይ 17ና 18 ደግሞ አጠቃላይ የህብረታችን ጠቅላላ ጉባኤ የሚካሄድበት ነው። ከዚህ ፕሮግራም ጋር አብሮ ጎን ለጎን የሚካሄድ ደግሞ በጁላይ 17 ሐሙስ ማታ፣ ጁላይ 18 አር ምሽትና ጁላይ 19 ከሰዓት በኋላ ደግሞ ትልቅ ግራንድ የሆነ የሪቫይቫል ኮንፈረንስ በመላው አሜሪካ በሌላውም ዓለም የምትገኙ ቅዱሳን ወደ ኮሎራዶ ብትመጡ፣ በዛ ጊዜ እግዚአብሔር በሕይወታችሁ አዲስ ነገር ያደርጋል። የመጎብኘት የመባረክ የመጽናናት ጊዜ ይሆንላል እያመእነሆኝ ይለቅልኝ ይለቅልኝ ይለቅልኛል ብዙ ምስጋና እንደ ምስጋና እንደ ምስጋና የአምላካችንን በአንድነት ከፍ እንድናደርግ ሁላችንን በዚህ ስፍራ መተን የአምላካችንን ስም እንድናገን ከፍ እንድናረግ ጠይቃችኋለሁኝ። እዚህ ጊዜ ምንም ሳታስቡ እናንተ በዚህ ፕሮግራም ላይ ብቻ ለመገኘት ከወዲሁ ፕሮግራም እንድትይዙ በጌታ ፍቅር እንለምናችኋለን። መዘምራን በእግዚአብሔር ፊት ይቆማሉ። የጌታቸውን ስም በአደባባይ ይጠራሉ። የእግዚአብሔር መንፈስ በመካከላችን ይገኛል። ድንቅንም ነገር ያደርጋል። እጆቿን ዘርግታ ዴንቨር አብያተ ክርስቲያናት ትጠብቃችኋለች። በዚህ ጊዜ ስትመጡ አታስቡ። ፕሮግራሙ የምናደርገው ይህን የምታዩት አዳራሽ ላይ ነው። ለህፃናት ቦታ አለን። ለነሱ የሚታስቡት ነገር የለም። ለነሱ አስተማሪዎች ተመድበዋል። የተለያዩ ሥልጠናዎችም ይኖሩናል። ታላቅ ታላቅ ኮንፈረንስ እናደርጋለን። ሁላችንም ህብረት እናደረጋለን። የእግዚአብሔርን ጸጋ እንካፈላለን። የእግዚአብሔርን ክብር እናያለን። የእግዚአብሔርን እጅ እንጠብቃለን። ሁላችሁንም እንጋብዛችኋለን። እግዚአብሔር ድንቅ ጊዜ ይሰጠናል። ወደ ኮሎራዶ ዴንቨር ከጁላይ 15 እስከ 19 እግሮች ሁሉ ይፍጠኑ። እንታያያለን፣ እንገናኛለን፣ ህብረት እናረጋለን። እግዚአብሔር ይባርካችሁ። ሻሎም። ጁላይ 15 2025፣ ደንወርክ ኮሎራዶ አስደናቂ የሆነ ኮንፈረንስ ይካሄዳል። የኖርዝ አሜሪካ ኢትዮጵያውያን አብያተ ክርስቲያናት ህብረት ተሳተፉ። በጉጉት እየጠበቅ ነው ያለነው እግዚአብሔር ጉባል ያው ጁላይ 15 እስከ 19 2025 የዚህ ዓመት የአብያተ ክርስቲያናት ህብረት ኮንፍረንስ የሚደረገው በደንቨር ኮሎራዶ ነው። እንደምታውቁት የደንቨር ኮሎራዶ ደግሞ ተራራማዋ ስቴት ደግሞ ለአሜሪካ ሁሉ ለትራንስፖርቴሽን አመቺ ስቴት መካከል ላይ ያለች እና እኛም እንደ አብያተ ክርስቲያናት እዚህ ተዘጋጅተናል እናንተን ለመቀበል ለማስተናገድ እንደ ቤተሰብን በግልም በተለይ ቤተክርስቲያናት መሪዎች ሁላችሁንም ወልካም ማለት እንፈልጋለን። ተባረኩ ለሞለኝ